ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ብሩኬ በቲክታክ የምስጋና ቪዲዮ ሰርቷል። እንግዲህ እግዚአብሔር ከፍ ያድርግህ፣ ከዚህ በላይ ከፍታ ይገባል። እውነት ለመናገር በዚህ አመት በተለይ በጣም ብዙ ነገሮች የተሳኩልህ ስኬት ላይ የዋልክ ሰውነህና ከዚህ በላይ ስኬታማ። አሁን አንዳንዴ የሰው ልጅ ሰርቶ ሲለወጥ ግቡ ላይ ሲደርስ ማየት እንዴት ደስ ይላል መሰላችሁ። በተለይ ማለት ነው ያ የደከመው የለፋው ሰው የሆነ ሁላችንም የምንለፋው የምንተጋው የሆነ ደፋ ቀና የምንለው የሆነው ለውጥ ለማየት እስከሆነ ድረስ፣ በሰራችሁ ቁጥር የሆነ ለውጥ ስታገኙ በቃ ከፍቷችሁ ሳይሆን ደስ ብላችሁ እንባችሁ ይወርዳል ማለት ነው። የምሬ ነው የምላችሁ። እንዱሁ ታለቅሳላችሁ። ለምን ደግሞ ታለቅሱት? ፈጣሪ የልባችሁን መሻት ስለሞላላችሁ፣ ፈጣሪ ውስጣችሁን ሀሳብ ስላሳካላችሁ፣ ፈጣሪ ለምን እንደምትለፉ በቃ እሱ ስለገባው ስለሰጣችሁ፣ በቃ የልፋታችሁን ውጤት ስለሰጣችሁ ታለቅሳላችሁ። ብዙ ጊዜ በጣም ብዙ ስኬታማ ሰዎች ምናምን የሚያለቅሱት ከፍታቸው ሳይሆን ተደስተውን አንዳንዴ እናያለን። የሰው ልጅ በጣም ክፍት ብሎቱላ ምናምን ነገር እያለቀሰ ታያላችሁ ግን እንዴት ነው አንዳንዴ እኛ ብዙ ነገሮች ሰርተን ተለውጠን ስኬታማ መሆን ልናይ እንችላለን። ግን ራሳችንንና ፈጣሪን ስናወዳ ማለት ይህ እንዴት ነው ፈጣሪ ከኛ ጋር ባይወዳደር ምን የሚባለው የሆነ እኛ ለሱ የምናደርግለትን ነገር ወይ ደግሞ እኛ ለሱ የምንገዛውን ግዛትና እሱ ደግሞ ለእኛ የሚያደርግልን ነገር ስናነጻጽረው እጅግ በጣም ልዩነት አለው ና ያ ነገር በራሱ ያስለቅሳል። ሶ ብሩኬ እንኳን ደስ አለ በዚህ አመት ቅምጥሌም አንተም በጣም የለፋችሁበት የተጋችሁበት በደንብ የሰራችሁበት ስትሮንግነታችሁን ጠንካርነታችሁን ያሳያችሁን በቃ ተያይዞ ማደግን ተያይዞ ከፍ ማለት እንዳለ ያየውባችሁ ልጆች ናችሁና ከዚህ በላይ ደግሞ ተያይዛችሁ ከፍ ብላችሁ ከዚህ በኋላ ቅምጥሌ ወደ ሶስት መቶ ኬ ቡራ ደግሞ ወደ ሶስት መቶ ሀምሳ ኬ በቃ ከዚህ በላይ በሚሊየን በቃ ፎሉ ናችሁ ማየት ፈልጋለሁ። እሱ ደግሞ የዘውትር ምኞቴ ነውና እናንተ ደግሞ አታሳፍሩም ማለት የሆነ ክብራችሁንም ጠብቃችሁ ለሰዎቹም ብዙ ነገር እያስተማራችሁ ብቻ እንዴት ነው፣ ለተመልካች ክብር አላችሁ። አንዳንዴ እኛ ይህን ነገር በቃ በቃ በቃ አሁን ሰሞን ራሱ እኮ ብዙ መሄድ ይችላሉ ባይዘወይ ማለት ነው። ግን ብሩኬም አሁን ትናንት ነገሩ ሊያቋርጦ የፈለገው ምናምን ኦልሬዲ በጣም ብዙዎቻችን ያው ሶስት መቶ ኬ እንዲገቡ ነው የምንፈልገው ምናምን ስንል ስለነበረም በቃ ሶስት መቶ ኬ ከገባ ጋፕ ሊሰጡን ስለፈለጉ ምናምን ነው ገብቷቸዋል። አደላ ዛሬ እዚህ ቪዲዮ ላይ ብሩኬ ሲሰራ ቅምጥል ያለች አይታችሁ ከሆነ ሁሌ ብቻውን ከሆነ ወይ ደግሞ ከሌላ ጓደኞች ጋር ምናምን ከሆነ ፌስ ቱ ፌስ ነው የሚመጣው ማለት፣ እንደዚህ ቴሌፎን ፊት ለፊት ነው የሚያደርገው። ዛሬ ስልኩን እንደዚህ ወደኋላ ይዞ ነው ምናምን ምክንያቱም እንደዚህ ፊት ለፊት ካስቀመጠው ቅምጥሌ ስለምትገባ ማለት ነው። ከዚህ በፊት የሆነ ጊዜ ሁለት ወር ነው ምናምን የሰሩት ድራማ ላይ ታችሁ ከሆነ ቅምጥሌ ቤተክርስቲያን እየሄደች ብሩኬ ገብቶ ነበረ። በዚህ አጋጣሚ ልንገራችሁ ብዬ ነውና ያ ነገር እንዳይከሰት በማለት ነው እንግዲህ እንደዚህ ወደ ጎን አድርጎ የመጣውና፣ ሰው ብዙዎቻችሁ ትችት እያቀርባችሁ ትገኛላችሁ። ዱም ሴጆች አይቻለሁ ምናምን ምንድን ነው ቀረች ጠፋች ምናምን ያላቸው እና ቤተሰብ ትንሽ ያው ቢዚ ስትሆኑ ምናምን አለ አይደል የሆነ ሳይመቸኝ ነው ብዙ ጊዜ የምሰራው እውነት ለመናገር የሆነ እያቋረጥኩ ቪዲዮ እየሰራው እያቋረጥኩ ምናምን ቤት ካልሆንኩ ደግሞ ጭራሽ አልችልም ቤት አልነበርኩም እና ብዙ ጊዜ ደግሞ ወደ ውጭ እንወጣለን ለዛ ነው ሶ በአጭሩ ምንድን ነው የራስ ሰው ለምንድን ነው ቅምጥሌን ስሟን ያልጠራው ወይም ደግሞ ሲያመሰግን ምንድን ነው ያለው እሱ ከታች ጀምራችሁ አብራችሁን የነበራችሁ ያገዛችሁን ጓደኞቼ በጣም አመሰግናለሁ የእናንተንም እንደዚህ እንደምንቀውጠው አልጠራጠርም ሶስት መቶ ኬ ዩቱብም ገብቻለሁ፣ እንዲሁም ሰብስክራይብ ያደረጋቸው ሰዎችም አመሰግናለው ነው ያለው። ቲክታክ ያው ትንሽ ተመቶበታል። እውነት ለመናገር ሁላችሁም ኮፒ ሊንክ ማድርጉ ከፍ እንዲል ማለት ነው። የሚገርማቸው የብሩኬ ቲክታክ እና አይነስጠቅ ማን ነው እንትን አብረው ነው የሚሄዱት ዩቱብ ማለት ነው። እዚህ በፊት ሁለት መቶ ሀምሳ ኬ ሲገባም እኩል ነበር፣ አሁንም ደግሞ እንደዛው ነው እና ስለዚህ ለምን ቅምጥሌና አላመሰግን ምና? በመጀመሪያ ደረጃ የራሷ አይመሰግንም ያኔ ይሄ ቻናል የእሷ ነው ኦሬዲ ተግባባን። ይሄ የብሩኬ ቻናል የቅምጥሌ ቻናልም፣ ለብሩኬ ቻናሉ ነው። ይሄ ቻናል ደግሞ ለቅምጥሌ ቻናሏ ነው። ሰው እሷ ነው። እንደውም አመሰግናለሁ ሁላችሁንም ብላም ደግሞ አብራ መስራት ያለበት ብሩኬም ደግሞ የቅምጥሌ ሲሆን አመሰግናለሁ ብሎ መስራት ያለበት ተግባባን። አይደለም ማለት ሁለታቸው አንድ ስለሆኑ ማለት ነው የብሩኬም የሆነ ነገር ሲሳካ ቅምጥሌ አመሰግናለሁ ማለት አለባት። ብሩኬም ደግሞ የቅምጥሌ የሆነ ነገር ሲሳካላት አመሰግናለሁ ማለት አለበት። ሁለታቸው አንዱ ስለሆኑ ለምን አላመሰገንካትም? ለምን ጭራሽ እንደውም ቢያመሰግናት ነበር ሚያበሳጨኝ ምክንያቱም የራስ ሰው ካልሽ ጓደኛ የራሱ አይደለም ካላችሁ የሆነ ልዩነት አለው። የሁላችሁ ጓደኝነት የራሱ የሆኑ ቦታ አለው። ቤተሰብ የራሱ ሚስት የራሷ ቦታ አላት። ገባን፣ ተግባባን ማለት። አሁን ብሩኬ በዚሁ አጋጣሚ እንደዚህ አምለግልጎ ሰው ማመስገን ያለበት በደንብ በፕሮግራም በደንብ አድርጎ ነው ማመስገን ያለበት። እሷን ሲያመሰግን አሁን ሶስት መቶ ኬ ሲከበርለት በቃ እኔ አንቺ እጀን ይዘሽ እኔ እድሽን ይዤ እዚህ ቦታ ስለደረስን እዚህ ቦታ ስላደረሽኝ አመሰግናለሁ ቅመሜ ብሎ በዚህ መልኩ እንዲያመሰግናት እንጂ ዜጋውን ዛሬ በሰራው ቪዲዮ ጓደኞች አመሰግናሉ አብራችሁ ስለነበራችሁ፣ ሰብስክራይብ ያደረጋችሁ አመሰግናለሁ። በዚህ ሙድ አይመጣው እንደዚህ አልፈልግም፣ የራሱ ማለት ነው። ቅምጥሌም አትፈልግም እንደዚህ አይነት ነገር። ለምን አሁን ዝም ብሎ አሁን እናንተ በራሳችሁ አርጋችሁ አስቡትና አሁን ባሌ አስባችሁታል። ጓደኞች አመሰግናለሁ ሌላ ሰዎችም አመሰግናለሁ ምናምን ብሎ ሚስቴም ደግሞ አመሰግናለሁ ቢለኝ ብሎ ቢያልፈኝ ምን ሼ እንዴ የሆነ ፕሮግራም ተደርጎ ሊ ምናምን በቃ በፕሮግራም መሀል ነው እንድታመሰግን የሚፈልገው ገባ አይደለ? ስለዚህ ያ ነገር ነው ያለው። ምናልባት እንደ ፈጣሪ ፍቃድ በአንድ ላይ ሁለት መቶ ሀምሳ ኪሆንም ሶስት መቶ ኪሆንም በአንድ ላይ ያከብራሉ ብዬ አስባለሁ። ያው ብሩኬ እንዳያችሁት ሶስት መቶ ኬ የገባ ጊዜ አክብሮ ላታል። ቅምጥሌ ከካሜራ ጀርባ ማለት ነው መኪና ውስጥ እያሉ ነበረ ሰርፕራይዝ ያደረጋት ና ያው እንዳያችሁ ደግሞ እነ ሄኖክ ምናምናም ደግሞ ተሰብስበው ሊያከብሩላት ብሎ ብሩኬ ደግሞ ጥሎ ወጧል አደለ። ሰው በዛ ስበብ፣ ያው ስላልተከበረ እነሱ ቢያከብሩትም ከካሜራ ጀርባ ግለኛ ስላላሳዩን፣ ምናልባት ሁለት መቶ ሀምሳ ኬ ኤንድ ሶስት መቶ ኬ ብለው ባንድ ላይ የሚያከብሩት ይሆናል። ከዚህ በፊት ብሩኬም ቃል ይገባልን አለ ሶስት መቶ ኬ ማነው፣ ሁለት መቶ ሀምሳ ኬ ከገባች ወስዳታለሁ ብሏል። ያው ባትገባም ይዟት ሂዷል ነ ስለመናገር ሀዋሳ ግን በድጋሚ ወይ የሆነ ቦታ ሄዶ ያዝናናታል ወይ ደግሞ የሁለታቸውንም በአንድ ላይ ሁለት መቶ ሀምሳ ኬ ኤንድ ሶስት መቶ ኬ ብለው ያከብራሉ ማለት ነው። ከዛ ሁለታቸውም ሊሞጋገሱ ይገባል። ቅምጥሌ፣ የኔ ቀብራራ፣ አንተ ባትኖር እኮ እዚህ አልደርስም ነበር፣ እጄን ይዘህ እዚህ አድርሰኛል እንድትለው። ብሩኬ ደግሞ የኔ ቅመም፣ አንቺ ባት ኖሪ እኮ እዚህ አልደርስም፣ እጄን ይዘሽ እዚህ አድርሰሽኛል ምናምን ተባብለው ሁለታቸው ተሞጋግሰው ና ደግሞ ተሳሳሙ ማለት ይሄ እየተሳሳማቸው አንድ ምንድን ነው እኛ እኮ ነገር ና ፈቀን ምንሽ ሄ እንዲህ በጣም ረዥም ጊዜ ሆኖ ምናምን ነገር በቃ ትገናኛላችሁ። እኛ ራሱ ራሳችን አመመን። እንዲ እና ምንድን ነው እናንተ አሁን ተገናኙ። ከዛ በኋላ ሳም አድርጋት ጉንጫን። ብሩኬም ሳምን ሳምን እንደውም የሆነ ጊዜ እንደ ጉራጌ ንሳ ሳምን እየተባባሉ አይታችሁ ከሆነ ምሳ የሰሩ ምንድን ነው ምሳ ነው፣ ራትን የሰሩት ነው ምናቃለ፣ ብቻ ምግብ የሰሩ ቀን እንደዚያ ዟዙረው እየተሳሳሙ ነበር፣ ምናምን እንደዛ ነገር እንፈልጋለን። ያው ሌላ ቦታ ብትሳሳሙ ሁሉ ችግር የለም፣ ግን እሱ ይቆየን ቀስ ብሎ። ግን ይህችን ነገር ግን አድርጉልን፣ እባካችሁ፣ እባካችሁ። ሰላም እንደወረደ ቶሎ ሆኖ ይህ መሳሳሙ እንፈልገዋለን። እንዴ ምን እሺ ሶ ያው እንግዲህ ብሩኬም ትናንት በደንብ አድርጎ ገለጽለጽ አድርጎታል። ሁለታቸውም መለያየት እንደማይችሉ ባጭሩ ገብቶናል፣ ያኔ ተረድተናቸዋል ባጭሩ። ስለዚህ ቅምጥሌ ምን ብላ ስቶሪ ብታደርግ ጥሩ ነው? እምነት በመሀላ አይረጋገጥም ብላለች እና እውነት ለመናገር እምነት በመሀላ ይረጋገጣልም አይረጋገጥምም። አንዳንድ ሰዎች ካልማላችሁላቸው ማያምኑ አሉ፣ በጭራሽ ማለት ነው። አንዳንድ ሰዎች ደግሞ እየማሉ ግን በደንብ አድርጎ የሚዋሹ አሉ። ማለት መማል ለነሱ ኖርማል፣ የሆነ የሆነ ወላሂ ሲሉም በውሸት ገብርኤልን፣ ማርያምም ሲሉም በውሸት ማለት አለ አይደለ። በቃ ለነሱ መማል ኖርማል ይሆንላቸው ሰዎች አሉ። የሆነ እስኪ እውነትን ነው ማለኝ ልብቴ ድርግም አድርጎ አንዳንድ ሰዎች ደግሞ ካለመማል የምር ምናም ብለው፣ እኔ አንዳንዴ አንድ የሆነ የምር አንዳንዴ እምላለሁ። አንዳንዴ ደግሞ የሆነ እውነቴን እያወራሁ ግን ማይ ማይ ማይ የሚሉኝ ከሆኑ ያናድዱኛል። ለምንድን ነው ማያምኑ? ምናም ብዬ ከምር ምናም ብዬ ነው። ዝም ብለው አልምልም እና የሆነ ያሳምናልም አያሳምንም። ምክንያቱም እንዳልኳቸው ነው። አንዳንድ ሰዎች እየአስማላችኋቸው የምላሉ ግን ነገሩ ውሸት ነው ባጭሩ። አንዳንድ ሰዎች ደግሞ እውነት አውርተው ማሉ ብትሏቸው አይምሉም። የእውነት ማይምሉ አሉ ማይ ሙሉ ማለት ነው። በእኔ የእኔ ሁለት ጓደኞች አሉኝና ቢሞቱ አይምሉም። የእውነት ከሆነ ከምር ካሉ እያ ነገር እውነት ነው። ከዛ ውጭ እናቴ ተሞት፣ አባቴ ሙት፣ እንደዚህ ወላሂ ገብርኤል ምናምን አይመጣ በቃ አይሉም። እንደዚ አይሉም። እና ለምንድን ነው ምናምን ስላቸው በቃ ደስ አይልም ይላሉ። እና አላቅ ብቻ ምንድን ነው የሚባለው? ይሄ ሊታመንም ላይታመንም ይችላል። አንዳንድ ሰዎች እንዳልኩሽ ምለው ካልሆነ ማያወሩ አሉ፣ ማያሳምኑ ማለት ነው። ተምሎላቸው ከሆነ ማያምኑም ደግሞ አይታወቅም ሊታመንም ላይታመንም ይችላል። ብቻ ግን ለምን እንዳለች እንዳልች ገብቷቸዋል እንግዲህ ቡራዬን በደንብ ተንከባከብሽዋል መሰለኝ። በጣም ነው ቁልጭ ልጭ ያለው እንዴት እንዳማረበት ኦማ ኦማይጋድ ቦግ ቦግ አለ እኮ ችን ጉንጭማ በደንብ አድርገሽ ስትመሻታል። እሱም ሳትስሙ አለ መሰለኝ። ብቻ የሆነ ነገር የሆነ በጣም እንዴት ነው አማረበት ወይ ጉድ አቤት ቁንጅና፣ አቤት አቤት አቤት አቤት። እና ደግሞ ከዚህ ጋር እዩዋቸውማ። ይሄ ቲክታክ መቼም ማያደርገው የለም። አቀናብሯቸው ያለ ሁለት እንደዚህ ልብ ተያይዘው ልብ ምንድነው? ልብ ቅርጽ ሰርተው በእጃቸው ማለት ነው። እና ሲያምሩ እንደዚህ ሆናችሁ ለማየት ያውቃል። ያው ብዙዎቻችሁ ደግሞ የሙሽራ ልብስ እያለበሳችኋቸው ልባችን ስንጠቅ ተርከክክ እያደረጋችሁት ረተው ጎበዝተው። እንዴ ምን እናድርግ? ምን አድርጉ ነው የምትሉ። በተረፈ ብሩኬ ደግሞ ፈጣሪ ያክብርል ብሎ ነው ደግሞ ጽሁፉን ጽፎ እዛ ጋ ቪዲዮን ፖስት ያደርጉ ፖስት ያደረገውና አሚን። ፈጣሪ ክብር ይመስገን። ሁሌም ከዚህ በላይ ከፍ በሉልኝ የሁል ጊዜ ምኞቴ ነው። ቅምጥሌ ቡራም፣ እንዲሁም ደግሞ ጨረቃ ፋሚሊ በአንድ ላይ ሁላችሁም የእነሱን ከፍታ የምትፈልጉ ከልባችሁ ነውና ፈጣሪ ለእናንተም ከፍ ያለ ነገር ይስጣችሁ። ብቻ ለሰው ልጅ ከዚህ ምድር ላይ ሁላችንም የፈለግነውን ሁሉ ቢሰጠን ደስ ይላል። ግን አንዳንዴ ሰውንንና ለእኛ የማያስፈልገን ነገር ሁላ እንመኛለን። ያ ነገር ምናልባት ለእኛ ጥፊያችን ሊሆን ይችላል። ግን ፈጣሪ የሚያስፈልገን ነገር ሁሉ ይስጠን። በዙሪያችን ያሉ የምንወዳቸውን የሚወዱን ሰዎች እሱ ይጠብቅልን። ምቀኞችንም ደግሞ እሱ የያዝልን። ሌላ ምንም ማለት አልችልም። ብቻ እዚህ ምድር ላይ ወዳጅም ጠላትም ያለ ነው። ወዳጅ ብቻ ሊኖራችሁ አይችልም። ጠላት ብቻ ሊኖራችሁ አይችልም። እና ብቻ በጣም ብዙዎቻችሁ እንዴት ብዬ ልንገራችሁ፣ ከመቶ ፐርሰንት አንድ ፐርሰንት ወይ ደግሞ ሁለት ፐርሰንት የሚሆኑት ናቸው ትንሽ አወዛ ገቢ የሆኑ ህዝቦች አሉ እንጂ በጣም ብዙዎች ከጨረቃዎቻችን ከሆኑ ናቸው። ስለዚህ ከፍ በሉልኝ ሁለታችሁም፣ በጣም ጠንካራ ሰራተኛ ናችሁ፣ ሰው አክባሪ፣ ብቻ እንዴት ነው ፍቅር የሆናችሁ ልጆች ናችሁ እና ፈጣሪ ከፍቅራችሁ ለፍቅር ይጨምርላችሁ። ለቤተሰቦቻችሁም ደራሽ፣ ለራሳችሁም ደራሽ፣ ለጎናችሁ ካጠገባችሁ ላሉ ሰዎች እንዲሁም ለሌላ ሰዎች ደራሽ ከዚህ በላይ እንዲትሆኑ ያድርጋችሁ። እውነት ለመናገር ሁለታቸውም ስኬታማ የሆኑ ልጆች ናቸው ማለት፣ በጣም ብዙ ውጤት አይተንባቸዋል። በጣም ብዙ ሰዎችም ለውጠዋል፣ እነሱ ራሳቸው በጣም ተለውጠዋል እና ሰው በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ብቻ በስሱ አይደለም በትልቁ ነው የገባችሁ ሊፍቅራችሁ። የምሬን እኮ ነው ቤተሰብ፣ የምር በደንብ ነው የወደድኳችሁና፣ መውደድ ብቻ አይደለም ደግሞ ከልቤ ነው ማከብራችሁ። በቃ በጣም የሆነ እንደ ትልቅ ሰው ነው መትከብሩ። የምትከብዱ ምናምን አንዳንዴ ይሄ ትልቅ ሰው ምና የሚከብዳችሁ የለም ወይ፣ ይህን ሰው እንዴት አድርጌ አወራዋለሁ? ትልቅ እኮ ነው፣ አባቴ ይሆናል ምና የምትሉ ትልቅ፣ እንደዛ የሆነ ትልቅ ሰው ምናምን ግዙፍ ነው ነው የሚታዩ የሆነ ነገር ለማውራት ራሱ ይከብዳሉና ያ ደግሞ የሚሆነው ስለማከብራችሁ ነው። ስለዚህ እግዚአብሔር ከዚህ በላይ ከፍ ያደርጋችሁ። ዋናው አመጣጥ የምድር ቤተሰብ ለምድነ ቅመሚን ብሩክ ያለመሰግ ነው ምናምን የሚለው አንደኛ አሁን ላይ ያሉት ሙድ ታውቁታላችሁ። ምድር ቤተሰብ ነው የሚባለው፣ ወይስ ደግሞ ስራ ላይ ስለሆኑ በዛ ላይ ነው ስሟን ያልጠራው። ሲቀጥል ደግሞ በዚህ መልኩ ብቻ ቴንኪ ማለት ስለማይችል ማለት በትልቅ ፕሮግራም ወይ ደግሞ ብቻ አይ ቲንክ ምናልባት ወይ ትናንት ወይ ደግሞ ዛሬ እንዳያችሁት መኪና ላይ ፏፈሽ እያለች ልትሆናለች ይህኔ ቴንኪው ብሏት ጉንጯን እንደዚህ አዙሮ ስሞ ስሞ እና ታውቃላችሁ፣ ከዚህ በፊትም አንቺ ኑረሽ ነው እንደዚህ መቶ ከገባት መቶ ሀምሳ ሁሌም በቃ እንደዚህ ዓይነት ነገሮች ሲፈጠሩ ሁሌ ነው የሚያመሰግናት። በቃ አንቺ ጀግና ሴት ነች፣ ከጎን ያለሽ ሴት ነሽ ይላታልና ብቻ የራስ ሰው ለምን በዚህ ጊዜ አላመሰገንኝ ወይ ደግሞ ለምን በዚህ ጊዜ አላመሰገንካትም አይባልም። ሁሌም ካጠገቧ ነው። ምናልባት ደግሞ ሁሌ ካጠገቧ አሁን ካጠገቧ ነው አመሰግናለሁ ምናምን ብሎ ስላላት እዚህ ጋር ማለት ላይ ይጠበቅበት ይችላል። ያው ለህዝቡ ነው ዋናው፣ ለእኛ ለምን አያሳውቀን ምናምን በሚለው ነው። ብቻ በይ በረድ በረድ ነው ወይ ወረድ ወረድ ነው የሚለው ሙዚቃው? በረድ በረድ ነው መሰለህ። በይ በረድ በረድ፣ እኔ ምን አገባኝ። ብቻ ለማንኛውም በረድ በረድ በሉ። ዛሬ የሚለቀቀውን ቪዲዮ አብረን ነው ይሆናል። ቤተሰብ በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። አይላቪ። መልካም ጊዜ ሁላችሁ። በኋላ ቪዲዮ እስኪለቀቅ አብረን እንጠብቃለን። የሁላችሁም ቅምጥሌ ከዚህ በኋላ ወደ ሶስት መቶ ኬ ገፋ ገፋ ብሩኬን ደግሞ ወደ ሶስት መቶ አምሳኬ መልካም ጊዜ።